ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንዴት አላችሁ? ዛሬ በኢትዮጵያና በሌሎች ሀገራት በኮንስትራክሽን እንዲሁም በከባድ የጭነት ማጓጓዣ ዘርፍ በስፋት ከሚታወቁት መኪኖች አንዱ ስለሆነው ስለ ሲኖትራክ ገልባጭ ሙሉ መረጃ ይዤላችሁ ቀርቤያለሁ። እንግዲህ ሲኖትራክ ስሙ እንደሚያመላክተው ከሆነ ግዙፉ የቻይና ኩባንያ ሲሆን በከባድ ተሽከርካሪዎች ምርት በተለይ በገልባጭ መኪኖች፣ ትራክተሮችና ሌሎች በዓለም አቀፍ ደረጃ ስመ ጥር የሆነ ድርጅት ነው። ታዲያ እነዚህ የሲኖትራክ ገልባጭ መኪኖች ተመራጭ የሚያደርጋቸው ምንድን ነው? አሁንስ በመዲናችን አዲስ አበባ ላይ ምን ያክል እየተሸጡ ነው?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 ለሽያጭ የቀረበውን የፉቶን ምርት ወደናንተ የምናደርስ ይሆናል። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ እንግዲህ በባንክ አማራጭ ለምትገዙ ደግሞ እጅግ ጠቃሚ ማሟላት የሚገባችሁንም በዚህ ቪዲዮ እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። እንግዲህ የሲኖትራክ ገልባጭ መኪና ለተለያዩ ከባድ ስራዎች ተብለው የተሰሩ ናቸው። ዋና ዋናዎቹን ባህሪያቶቹን ጥቅሞቹን እንግዲህ በጥቂቱ ደግሞ እንመልከት። እንግዲህ ሲኖትራክ አብዛኛውን ጊዜ ኃይለኛ ሞተር አለው አስተማማኝ የሆነ ማለት ነው። ይህ ሞተር እንግዲህ ለብዙ ጊዜያት ያለምንም ችግር መስራት የሚችልና ከፍተኛ የመጫን ጉልበት እንኳን ቢኖረው ሞተሩ መቋቋም የሚችል ተሽከርካሪ ተደርጎ የሚሰራ ለገበያ የቀረበ ተሽከርካሪ ነው። እነዚህ መኪኖች እንደየሞዴላቸው ከ20 ቶን እስከ 70 ቶን ከዚያም በላይ የመጫን አቅም አላቸው። ይህም በአንድ ጊዜ ብዙ አፈር፣ አሸዋ፣ ድንጋይ ወይም ሌላ የግንባታ ቁሳቁሶች ለማጓጓዝ ያስችለናል። እንዲሁም ጊዜና ወጪንም ይቀጥቡልናል ማለት ነው። እንግዲህ እነዚህ ተሽከርካሪዎች ጥንካሬና አስተማማኝነታቸው ሲነሳ የሲኖትራክ ቻንሲ እንዲሁም ገልባጭ ሳጥኑ ለከባድ ስራና ለረጅም ጊዜ አገልግሎት እንዲሰጡ ተደርገው የሚሰሩ ናቸው። በአስቸጋሪ የመክስ ሁኔታ ውስጥም ሳይበላሹ እንዲቆዩ ታስበው የተሰሩ እጅግ ጠንካራ መኪኖች ናቸው። አሁን ስለ ዋጋው መረጃ ወደ እናንተ ላድርስና ስለ ሌሎች ዝርዝር መረጃ ስለ መኪናው ተያያዥነት ያላቸው እጅግ ጠቃሚ መረጃዎችን ወደ እናንተ እናደርሳለን። እስከ መጨረሻው ድረስ መከታተላችሁን እንዳትረሱ እያልኩኝ በዛሬ ዕለት እንግዲህ በአሁኗ ሰዓት፣ በአሁኗ ደቂቃ የሲኖትራክ ገልባጭ አሁናዊ ዋጋው በካሽ 8 ሚሊዮን 700 ሺህ ብር እየተሸጠ እንደሚገኝ እንዲሁም በባንክ አማራጭ ማለትም 50% በባንክ አማራጭ ማለት ነው። በነገራችን ላይ በባንክ አማራጭ ስትገዙ ማሟላት የሚገባችሁን በዚሁ አጋጣሚ ላደርሳችሁ፣ እንግዲህ እጅግ ጥንቃቄ ማድረግ የሚገባችሁ ነገር ብዙዎችም የሚሳሳቱት እዚህ ላይ ነው። እንግዲህ ንግድ ፍቃድ ሲነሳ የታደሰ ንግድ ፍቃድ ማቅረብ ይኖርባችኋል። ብዙዎች እንግዲህ ያልታደሰ ንግድ ፍቃድ እያመጡ ሲንገላቱ ተመልክተናል። ሌላው ቲን ነምበር ግድ ግድ ሊላችሁ ይችላል። እንዲሁም ያገባ ያላገባና ከገቢዎች ክሪላንስ ማምጣትም የግድ ይላችኋል። እነዚህን አራቱን ካሟላችሁ ከ10 ቀን እስከ 15 ቀን ውስጥ አልቆላችሁ መኪናችሁን ተረክባችሁ መሄድ የምትችሉበት አጋጣሚ መኖሩን ተመልክተናል። ታዲያ 50% በባንክ አማራጭ የሚሸጥበት ዋጋም በ9 ሚሊዮን 600 ሺህ ብር እንደሆነ ከመሸጫ ቦታ ላይ ያገኘነው መረጃ ያመለክታል። ሌላው እንግዲህ ለሰባት ወራት ያክል ስትጠይቁት የነበረውን መኪና የዋጋ ዝርዝር ወደ እናንተ ላድርስና ወደ ቀጣይ ፕሮግራማችን እናመራለን። እንግዲህ ሲኖ በእስፖንዳ የሚሸጥበት ዋጋ ማለትም በሲኖ ስፖንዳ ፉቶን የሚሸጥበት አሁናዊ ዋጋው በ7 ሚሊዮን 300 ሺህ ብር በባንክ አማራጭ በሲኖ ስፖንዳ ከፈለጋችሁ ደግሞ በ8 ሚሊዮን 200 ሺህ ብር መቅረቡን ተመልክተናል። በኤፍኤስአር ስፖንዳ የሚሸጥበት የፎቶን መኪና የጭነት ዋጋው ማለት ነው 7 ሚሊዮን 100 ሺህ ብር እንደሆነ ተመልክተናል። ሌላው በኦባማ ቅጥቅጥም እንግዲህ ከተለያዩ የመሸጫ ቦታዎች ላይ የፎቶን መሸጫ ቦታ ማለት ነው ተመልክተናል። በባንክ አማራጭ 5 ሚሊዮን 600 ሺህ ብር ሲሆን በካሽ ደግሞ እጅግ በዝቅተኛ ዋጋ ተብሎ የሚጠራበት ቦታ ነው። በ4 ሚሊዮን 600 ሺህ ብር ለገበያ መቅረቡን ተመልክተናል። ማለት ነው እንግዲህ ወደ መጀመሪያው መረጃ ልመልሳችሁና እና የሲኖ ትራክ ገልባጭ መኪና ለመግዛት የምታስቡ ከሆናቸው የሚከተሉትን ነጥቦች ከግምት ውስጥ ማስገባት ይኖርባችኋል። በአንደኛ ደረጃ ትክክለኛውን ሞዴል መምረጥ አለባቸው። ለየትኛው የሥራ አይነት የሚፈለጉ ልዩነትን፣ የመጫን አቅም እንዲሁም የመንገድ ሁኔታን ዳገታማነት፣ አስቸጋሪ ሁኔታ፣ የሞተር ጉልበት ፍላጎትን መሠረት ያደረገ መሆን አለበት። ሌላው ሁለተኛው በጀት ነው። የአዲስና የዩዝድ መኪና ዋጋ ስለሚለያይ በጀቶን፣ የመኪናውን ሁኔታ በሚገባ ማገናዘብ ግድ ይላል ማለት ነው። በሶስተኛ ደረጃ ከሽያጭ በኋላ አገልግሎትና መለዋወጫውን ከታሳቢ ውስጥ ማስገባት ይኖርባችኋል። ምክንያቱም በአካባቢያችሁ በቂ የአገልግሎት መስጫና የመለዋወጫ አቅርቦት መኖሩን ማረጋገጥ አለባቸው። በእርግጥ በመዲናችን አዲስ አበባ ላይ እጅግ በርካታ አሉ። ነገር ግን በክልል ከተሞች ላይ የምትገዙ ማለት ነው። እንግዲህ ሌላው በአራተኛ ደረጃ የሀገር ውስጥ ደንቦች የመጫን ገደብን እና ሌሎች ከከባድ መኪኖች ጋር የተያያዙ የአገር ውስጥ የትራንስፖርት ሕጎችን ማወቅ ግድ ይለናል ማለት ነው። ዛሬ እንግዲህ በአጠቃላይ የሲኖትራክ ገልባጭ መኪና በኢትዮጵያ ኮንስትራክሽን እና የሎጂስቲክ ዘርፍ ውስጥ ትልቅ ሚና እየተጫወቱ ያሉ ኃይለኛ፣ ጠንካራ፣ ከፍተኛ የመጫን አቅም ያላቸውና በአንፃራዊነት ዋጋቸው በተመጣጣኝ የሆነ መኪና ዋጋ በተለይ ሀው ሞዴል በስፋት በመታወቃቸውና መለዋወጫቸውን በመገኘቱ ተመራጭ እየሆኑ መጥተዋል። ሲኖትራክ ገልባጭ መኪኖች ያቀረብኩላችሁ መረጃ እንደ ጠቀማችሁ ተስፋ አደርጋለሁ። ጥያቄ ወይም አስተያየት ካላችሁ ከታች ኮመንቱ ላይ አስቀምጡልን፣ እየገባን የምንመልስ ይሆናል። ይህን ቪዲዮ ከወደዳችሁት ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። በሌላ በኩል ደግሞ ሌሎች የሲኖ ቦቲና እንዲሁም ሲኖ ካሶኒ አሁናዊ ሽያጭ መረጃን በዚህ ሳምንት ወደ እናንተ አደርሳለሁ ማለት ነው። ዛሬ እጅግ በጣም ተመራጭ የሆኑ ተሽከርካሪዎችን የብዙዎቻችሁ ጥያቄ የሆኑትን ነው ይዤላችሁ የቀረብኩት። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።